ከፈረንጆቹ ሁለት ሺህ ጀምሮ ባሉት ሁለት አስርተ ዓመታት የማር ምርት በአርባ በመቶ አድጓል። በዓለም አቀፍ ደረጃ በ2021 177 ሚሊዮን ሜትሪክ ቶን ማር መመረቱን የዓለም አቀፉ የእርሻ ድርጅት ፋኦ መረጃ ያመላክታል። ኢትዮጵያ በማር ምርት እምቅ አቅም ካላቸው የዓለም ሀገራት በቀዳሚዎቹ ተርታ እንደምትገኝ መረጃዎች ያሳያሉ። ከዚህም ባሻገር በአጉር ደረጃ ደግሞ የመጀመሪያዋ እንደሆነችም ይነገራል። ለዚህም እንደ ማስረጃ የሚጠቀሰው ኢትዮጵያ ባላት የንብ ኮሎኒ ብዛት ነው። በአንድ የንብ ኮሎኒ ወይም መንጋ ውስጥ አንድ ነጠላ ንግሥት ስር በመቶዎች የሚቆጠሩ ወንድ ድንጉላዎችና ከ20 ሺ እስከ 80 ሺ የሚቆጠሩ ሴት ሰራተኛ ንቦችን ያቀፈ ነው። በኢትዮጵያም ከ7 ሚሊዮን በላይ የንብ ኮሎኒዎች ወይንም መንጋዎች ይገኛሉ ተብሎ ይገመታል። ከዚህ መረጃ ተመስርቶም በኢትዮጵያ በየዓመቱ ከ550 ሺህ ቶን በላይ ማር የማምረት እምቅ ሀብት እንዳላት መረጃዎች ያመላክታሉ። በዓመት ከግማሽ ሚሊዮን ሜትሪክ ቶን በላይ የማምረት አቅም እንዳላት የሚነገርላት ኢትዮጵያ አሁን ላይ በዓመት 29 በመቶን ብቻ እያመረተች ለገበያ ታቀርባለች። ከዚህ ውስጥም ለውጭ ገበያ የሚቀርበው ከሁለት በመቶ በታች መሆኑ ዘርፉ ላይ ይበልጥ መስራት ይጠበቃል። ይህንን እውነታ ከግምት ውስጥ በማስገባትም መንግስት የሌማት ትሩፋት መርሃ ግብርን ይፋ በማድረግ በሁሉም የአገሪቱ ክፍሎች የተለያዩ ስራዎች እየተሰሩ ይገኛሉ። በክልላችንም ይህንን የሌማት ትሩፋት ከግብ እንዲደርስ ሰፋፊ ሥራዎች እየተሰሩ ሲሆን ከእነዚህ መካከልም የንብ መንደር እንዲቋቋም በማድረግና ለዘርፉ ከፍተኛ ትኩረት በመስጠት ባለሀብቶችን በማሳተፍ እየተሠራ ይገኛል። ለምን ወደ ሀገሬ ተመልሼ በእንደዛ አይነት መልክ በዚህ እንደዚህ ምሰራ ከሆነ እዛ ስርቼ መለወጥ አልችልም ወይ የሚል ነገር ውስጤ ላይ በጣም ያስቸግረኝ ነበረ። ከዚህ ላይ ነጻነት የለህም፣ ሀገርህ አይደለም። ወደ ሀገር የተመለስኩ ወደ ሀረር ከተማ በጣም መወዳት ከተማ ተመለስኩ። እዛ ቤት ውስጥ ነው የጀመርኩት። ይህ ስራ በሁለት ቀፎ ነው የጀመርኩት። አሁን እስከ ባጭሩ እስከ ሁለት መቶ በላይ በዚህ አመት ደግሞ ኢንሻላህ ወደ ሶስት መቶ አራት መቶም ከፊሉልኝ ይችላሉ። በአንድ ቀፎ እስከ ሰባት ስምንት እረን ይወጣሉ ንቦቹ። እሱን ደግሞ እየጠበኩ ነው ከዚህ ቀደም ይህ ስፍራ ቆሻሻ የሚደፋበትና ብዙ ጥብቅ ያልሆነ ቦታ ነበር። አሁን ግን የቀድሞ ገጽታው ተቀይሮ የንብ መንደር ሆኗል። ለክልሉ ጸጋ ከመሆን አልፎ በማር ምርት አስተዋጽኦም እያበረከተ ይገኛል። ይሄ ቦታ መጀመሪያ ቆሼ ነበር፣ ቆሻሻ መጣያ፣ ሁሉም ሰው ያውቃል። ውስጥ ለማለፍ ራሱ አካባቢ ለማለፍ ራሱ በጣም መጥፎ ሽታ ነበረው። አንድ ነጥብ አንድ ሄክታር ነች ቦታ ሰፊ ነች እና የቤት ውስጥ እስከ 50 ቀፎ ነበረኝ። የግብርና ባለሙያዎቹም መጥቶ የኔ ቤት ውስጥ ጎብኝቶ አይተዋል። ከዛ በኋላ እነሱን ካሳወቅኩ በኋላ ይህን ቦታ እንዲሰጡኝ ጠቆሞ ሰጠውት። ከማንም በላይ በጣም የማመሰግነው ደግሞ ፕሬዝዳንታችን ኦርዲን በድሪ በእግሩ እስከ ቤት ድረስ መጡና አዩ እና ምን ድጋፍ እንደሚፈልግ ጠየቁኝ። አሁን ያለብኝ ትልቁ ችግር መሬት ነው አልኳቸው። የጠቆምኩትን ቦታ ነገርኳቸው። በአጭር ጊዜ እንድሰጠኝ አደረገ። የከተማ መስተዳድሩ ቦታውን አስረከበኝ። ተረከብኩት። ቆሻሻውን በፍጥነት በሰው ኃይል የእኛ ጋር ሰው ኃይል ታውቃለህ በጣም ቆንጆ ነው ያለው ብዙም የማያስቸግርም አጸዳሁትና ይህን የሚመስል ቦታ አድርግ ያለው። ከዛ ለንብ ማዘጋጀት ደግሞ ሌላ ሁለተኛ ስራ ነበረ። ንብ ቆሻሻ ቦታ ስለማይሆን ከማጽዳቱም እንደገና እጽዋት እሱ መቅሰም ያለበትን ነገሮችን ማትከል ጀመርኩ። እሱም ብዙ ጊዜ አልፈጀብኝም። ሰራሁት፣ አረኩት፣ ለንብ ተመቺ ነው። በቃ አሁን ይሆናል የሚለውን ሲመጣ ንቦቹን ጨምሬበት ወደዚህ ያመጣሁት እንደ ክልላችን ተመካከርን። ለምንድነው እዚህ ቦታ እሱ የሰር የጀመረበት ቦታ ትንሽ ቦታ ስለሆነ ለምንድነው ቦታ አይተን ወደ እንደ ሌማ ቱርፋት ማለት ነው ትልቅ ቦታ ስትን ትልቅ ስራ ምን ብለው እሱም የትልቅ ንብላይ ተተናሽነት ስላ ስላለ ማለት ነው። እዚህ ላይ ለምን አይሰራ በሚል ማለት ነው። እዚህ ቦታ አመጣን። ያው የክልላችን ፕሬዝዳንትም ምክትሉም፣ የግብርና ቢሮ ኃላፊም ተመካክሮ እዚህ ቦታ ቤቱ ትንሽ ስለሆነበት ማለት ነው ወደዚህ አመጣን። ቢሮችም ደግሞ ያው ቀፎም መሬቱም ሁሉም ነገር ጎኑን ቆመን ማለት እኛም እንደ ኤክስፐርት ንቦቹም እዚህ ክልል ስለሌለ ኦሮሚያም ሄደን የንብ ዘሮችን ማለት ነው ፈልገን በማምጣት ይሄ ባህላዊ ውስጥ ያሉ ወደ ዘመናዊ በመቀየር ማለት ነው ትልቅ አስተዋጽኦ እያደረገ ነው ማለት ነው። በፊት የንብ ማረቡ ስራ እንዳሁኑ በጣም ትልቅ መነቃቀት አልነበረም። በተለይ አሁን በቅርብ ጊዜ ወደዚህ የልማት ትሩፋት ስራ ከተጀመረ በጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ትልቅ ስትራቴጂ ተነድፎ ነው እዚህ ላይ ተወገሰትን እየሰራ ነው ያለ ነው በዋናነት በከብት እርባታ በዶሮ እርባታ እንዲሁም በዚህ ንብ ማረቡ ከፍተኛ ስራ እየተሰራ ነው ማለት ነው ከነዚህ ውስጥ ይህ ንብ እርባታው ማለት ነው በጣም በሀሪፍ ሁኔታ እየሄድ ነው በአሁኑ እንደ ገጠር ሁለት ሶስት ወረዳዎች አሉ እንደዚህ ትላልቅ የሆነ ትላልቅ ሰፊ የሆነ ስራ ባይሰራ ማለት ነው ሁሉም ሀሪፍ ሀሪፍ ስራዎች በሶስቱም ገጠር ወረዳዎች እየሰሩ ነው። በከተማ ውስጥም ባለሀብቶች ማለት ነው በዚህ ስራ ላይ ትልቅ መነሳሳት ይፈጥሮ እየሄዱበት ነው። መንደሩ ለማርምርት ተስማሚ የሆነ አግሮ ኢኮሎጂ ማለትም ለማርምርት ምቹ የሆነ ብዛት ያላቸው እጽዋትን አቅፎ በመያዙ የተፈጥሮ ጥራትን የያዘ ማር ለማምረት ያስችላል። ከዚህም ባሻገር የዕለት ጉርስ ለሌላቸው ዜጎችም ትልቅ የስራ እድል እንዲፈጠርም ሆኗል። ለአሁኑ እውነት ለመናገር ያለች ሰራተኞች እስከ ሀያ ናቸው። ማታና ቀን ጥበቃም አለ። ውስጥ በጣም እንክብካቤ የሚፈልግ ነገር ነው። በሰዓት በሁለት ሰዓት መታያት አለበት። ጉንዳኖች አሉ፣ ንቦች ብዙ ጠላቶች አሉ። ለጥበቃና ና ኒቡን የሚያንከባክቡት ወጣቶች ስራ ከፍቻ አለሁ። ለወደፊት ደግሞ ሀያ በቂ አይደለም። እኔ ብቻ ሳይሆን ይሄ የጋራ ሀብት ነው። በጋራ መቀየር ነው፣ ሀገሩን መቀየር ነው ፈልገው ወጣቶቹ ደግሞ ለእኔ ለነሱ ተስፋ ነው ብዬ ነው የማስበው። ይህ ውጤታማ ከሆንኩኝ ከእኔ ኋላ ያሉት ወጣቶች ደግሞ በእኔ ተስፋ አደርጋለሁ ብዬ አስባለሁ። እሱ ብቻ አይደለም፣ ሰፊ ቦታ ነው ያለኝ ብዙ ወርክሾፕ እዚጋ ከፍቼ የንብ ቀፎ ላይ ነው አሁን መስራት እያሰብኩ ያለው። ንብ ቀፎ በጣም እጥረት አለ በክልላችን እና ገበሬ ደግሞ ብዙ ግንዛቤ የለውም። ንብ አለው፣ ይህንን ንብ ወደ ዘመናዊ ቀፎ ለመቀየር ራሱ ገና ማስረዳት ይፈልጋል። ከኔ ማየት አለባቸው የሚል ነገር አለ። የፈለገ ሪስክን በመጣ በእኔ ንቦቹ ቢሄዱ ቢጎዱ በእኔ ነው የሚያዩት እና እነሱ እንደ ሞኮራ፣ እነሱ እንደ ሳምፕል ሆኜ ለእነሱ መንገድ መክፈል ነው የፈልገው። ኢንሻ አላህ እስከ መቶ ወጣት ስራ እድል ለመክፈት ተስፋ አለ። ሰው በተስፋ ነው። ኧረ በጣም በጣም ደስተኛ ነኝ። እና ከዚህ በፊት አልባ ላይ ቦታ ነው በተለያየ ቦታ መገኘት ነበርኩኝ እና ካለንበት ልጆች ብዙ ልጆች አሉ ጓደኞቼ ሀያ ነን ሰብስቦን ይህን የስራ እድል ፈጠረልን እና ቤተሰቦችን እና ባለቤቴን በነጻነትና የቀን ጆርናታዬን ተከፍሎኝ ደሙዝ በወር ተከፍሎኝ ማገኘውን ገቢ እየተገኘ እየሰራ ነው ያለው አካባቢ ከምኑ ምኑም ንቡ ልዩ ቦታ ስለሚፈልግ ማለት ነው፣ በማለቦያ ነው ታይቶ ነው። እችን ቦታም በመግባ እንደሚገባ የተደረገው ማለት ነው። ያው አንዳንድ እዚ አካባቢ ምርጥ የሆነበት ምክንያት ያው ትልቅ መጥፎ የሆነ ሽታ የሌለም፣ እንትኖችም እዚ ማሽኖችም እዚ የሉም። ከጫጫታም ትንሽ እንትን ያለ ነው። ከብቶቹ ምናምንም ከዚህ ቦታ ነጻ ያሉ ስለሆነ ለልብ አመቺ ነው። ለዛ ነው እዚ የተመረጠው፣ በማለቦያ ተመርጦ ነው። እንደዚህ አይነቶች ነው። ምሳሌ የሚሆኑ ሆኖ መንደሮችን በቢሮ ደረጃ ማለት በራሳችን ለይዝ እየሰራን ያንን ልክ እንደ ሰርቶ ማሳያ ስራ ማለት ነው ሰርተን አሁን በደረጃ ገጠር ከው እየረርም አ ዘይ ተያራም እንደዚህ እንደዚህ አይነት ስራ ስራ ሰርተናል። ይሄ ለምንድን ነው ገበሬው አይቶ እንዲማርበት ነው። በድሬ ጠያራ በሶፊ በኤራር በሶስቱም ወረዳ ላይ ማለት ነው። መልካም ተሞክሮ የሚሆኑ ስራ ሰርቶ ማሳያ ቦታ አቋቁመናል። እዛ ውስጥ ደሞ እንዲሁ እንደምታዩ ማለት ነው ንቦችን እዛው ውስጥ ዘመናዊ የሆኑ ቀፎዎች እና ባንገመዘው ጨምሮ ጥሩ ስራ እየተሰሩ ነው። ዘርፉን በማዘመንና ሽግግርን በማምጣት የአርሶ አደሩን ግንዛቤ በማሳደግና የቴክኖሎጂ አቅርቦትን በማሻሻል የማር ምርትና ምርታማነትን ለማሳደግ የክልሉ ግብርና ቢሮ እንዲህ አይነት መንደሮችን በክልሉ አካባቢዎች ማሳደግ ይገባዋል። ዘመናዊ ቀፎና ኦልድ ባህላዊ በጣም ልዩነት አለው። ሁሉም ወደ ዘመናዊ ቢቀየር በጣም ቆንጆ ነው። ምርትም ምርት ሲባል ማር ብቻ አይደለም ከኒብ የሚገኘው ሰው ያው በማር ብቻ ስለሚያውቁት ነው። ፑሊ አለ ሮያል ጄል አለ። አሁን በአለም ላይ የሚመረተው በጣም ውድ ከማርም የበልጥ ውድ ነው የሚሸጠው። እና እነዚህ ዘመናዊ ቀፎ ውስጥ ነው ይህን ምርት ማምረት የምትችለው። ይሄ ባህላዊ ቀፎ አመቼ አይደለም። ሮያልም ጄልም ለማምረትም ፑሊዎቹንም ለማምረት ዋክስ ለማምረት አይመችም። እዚህ ዘመናዊ ነው የሚሻለው። አሁን ሁለቱ ደግሞ ያዝኩበት ምክንያት ከሌላ አካባቢ ነው ወደዚህ እያመጣው እያላመድኩን ያለው። መጀመሪያ ዘመናዊ ቀፎና እሱን አንድ ላይ አርግተ ይላመዳሉ፣ እርስ በእርስ ይቀመጣሉ። ከዛ በጊዜ ሂደት ነው ትራንስፈር የምናገረው የምንቀይረው ማለት ነው። እሱ ደግሞ ምን ገበሬው አይቶ ከዛ ላይ እንዲማር ለማድረግ ነው ማለት ነው። ከዛ አሉ አሁን ገጠር ብዙ እኛ ከኛ ገበሬዎች ይሰራሉ ንብ ያረባል ዘመናዊ በዘመናዊ መልኩ ማለት እንዲያመርት እያሳየን እያስተማርን እየሄድንበት ነው። እንደዚህ ነው ስራው እየተሰራ ነው በሁሉም እና በአጭር ጊዜ ውስጥ ኢንሻላህ ትልቅ ስራ ነው እየሰራል ብዬ ተስፋ አደርጋለሁ። ያው የስራ ቀጣይ እንዲሆን ግብርና ቢሮ ትልቅ እቅድ አቅዷል። እንደዚህ እንደ ቦነስሩ የስራ የተጀመረ ላይ የስራ ለማስፋፋት ማለት ነው ትልቅ እቅድ አለው። ያው እዚህ ብቻ ሳይሆን ገጠር ውስጥም ትልቅ እቅድ አለን። ያው ወደ 30 ወደ አርባ ሰው በጣም አቅደናል። በተለይ አሁን ዶክተር አብይ የመጡ ስራችን አይቶ ከሄደ በኋላ ደግሞ ያው ፕሬዝዳንታችን በኦርዲን በርዴ ትኩረት ተሰጥቶ ይሄ ሰሞን ገጠር ይሄን ብዙ መሬት እየመረጥን ነው። ይሄ ስራ የሚቆም አይደለም፣ ጀመርን እንጂ አልቆምንም። እንግዲህ ያው በአሁኑ ጊዜ ያለው እንቅስቃሴ በጣም ተስፋ ሰጪ እንቅስቃሴ ነው ያለው ልክ እንደ ወንድማችን እንደ ነስሩን አህመድ ትልቅ ስራ እየሰራ ነው እንደምታየው። ብዙ ሰፊ የሆነ ስራ ውስጥ ገብቶ ይሄ መልካም ተሞክሮ የሚሆን ስራ አለ። በሀገር አቀፍም ትልቅ ስራ እየተሰራ ነው። ይሄ እንደዚህ አይነቱ ስራ ደግሞ ወደ ገጠርም ከተማ ውስጥም እንደዚህ እንደሱ አይነት ባለሀብቶችን አፈርትም እንደዚህ አይነት ስራ ላይ ብናሰማራ በጣም ውጤታማ በአጭር ጊዜ መሆን ይችላል ማለት ነው። በመንደር ውስጥ በየዕለቱ በትጋት የሚሰሩ ሰራተኞችና የመንደሩ ባለቤት አቶ ነስሩ ሰፊ ራዕይን አንግበዋል። ይህም የአካባቢውን የማር ፍላጎት ሙሉ ለሙሉ ከማሟላት አልፈው ወደ ውጭ ለመላክና የአረር ስምን ማስጠራትን ታሳቢ አድርገዋል። አውራዬ በዚህ ቦታ ብቻ ላይ መቆም አልፈልግም። አሁን ኦሮሚያ ውስጥም ጀምራለሁ። ቀርሳ የሚባል ቦታ ላይ ወደ መቶ ቀፎቹን አስቀምጫለሁ ለአሁኑ ማለት ነው። የተለያየ ቦታ ላይ ኢትዮጵያ ውስጥ እየዞርኩ ቦታውን እየመረጥኩ ባህረሪ ክልልም ይሄ ብቻ ሳይሆን ሌላ ቦታም እየፈለግኩ ያለው አለ። ምርጥ ለማር የሚሆነውን ቦታ እየመረጥኩ ለሚመለከቱ አካል ለማሳወቅ እሱንም ሪሰርች እያካሄድኩ ነው። እንደ ሀገር እንዳልኩ ለወደፊት ማሩን አሁን ለአካባቢው ያሉት ማህበረሰብ እያቀረብኩ ነው ንጹህ ማር ፊት ለፊታቸው የሚየቆሩት እየሰጠው ነው። ለወደፊት ደግሞ ወደ ውጭም ዶላር እንዲያስገኝልን ነው የኔ ትልቁ እቅድ። ማር በትልቅ ደረጃ በጽዳት በስታንዳርድን በጠበቀ ፓግድ እያረኩት ወደ ውጭም ልከን ዶላር የምናገኝበትን ነው ምፈልገው፣ እንደዛ ንፈልገው። ከእሳቸው በተማርኩት መሰረት የተለያየ አመጋገብ የአመጋገብ ሰዓት አላቸው። የጠዋት ላይ አመጋገብ ሰዓት አላቸው። የመሳሳት ላይ አመጋገብ ሰዓት አላቸው። እና ደግሞ ከበፊት ንቦቹ እንደ ንቦቹ ደረጃ አላቸው ደረጃ፣ እና በየቦታ ቦታ እንደ ንቡ ይለያያሉ። ገባ እና ንቦቹን በቃ አላለ ጥሩ ነው ከነበረ በፊት በጣም ደስ የሚል ደረጃ ና በጣም ደስ የሚል ነገር ላይ ነው ያለ ነው ብዬ ነው። ያው እኔ የሚለውን ግብርና ቢሮ ና ቦርድን በሪ እዚህ ቦታ በጣም ቆሻሻ የነበረ ቦታ ተመካክሮ እንደዚህ ለንብ ዘርፍ እና ለሌማ ቱርፋት ቦታ ተሰጥቶ ይሄናል ስራ ጀማሪ ከተሰራ ስራው በጣም ሰፊ ነው። በጣም ወጣቶች የሚሳተፍ ነው። የሚቆም ስራ አይደለም። ትልቁ ፈተና የሆነብኝ ንቡ በመጀመሪያው ብዙም ስልጠናም ሳልወስድ ሳላቅ ብዙ ንቦችን ጎድቼ ነበር። ራሴ ማለት ነው። አለማወቅ ከግብርና ቢሮ ጋር ስልጠናም እስከ አዳማ ድረስም ሌላ አካባቢ ሄጄ ብዙ ስልጠና ወሰድኩኝ። በቢሮም ደረጃ ሊኮኝ ማለት ነው። እና እነሱን ማስመገን እፈልጋለሁ። እና ያንን ቻሌንጅ ብዙ ንብ እንዲሄዱብኝ አድርጌ ያለው ለአሁኑ ግን ብዙ ልምድም ወስጃለሁ። ቃሲም ያለው ለሌላ ሰውም ማስተማር ይችላል ብዬ ነው ማስበው። ሁለተኛ ደግሞ የዚህ ቦታ ችግር ነው። ይሄ ቦታ ችግር ስል ወደ ህጋ ያልመጣለኝም ይሄ ቦታ መጠለያ የለኝም። አሁን እዚህ ቦታ ላይ ከአንድ ዓመት በላይ ነው። እዚህ ውስጥ ያሉን ሰራተኞቹ አሉ። ቀን የሚጠብቁ ማታ የሚጠብቁ ያልኩ ብዬ ነበረ። ብርድ አለ ቦታው ላይ ይሄ ቦታ ላይ መጠለያ የለኝም። ኦፊስ የለኝም ቢሮ ስቶር እቃ ማስቀመጫ አለኝ። ይሄን እቃውን ከቤት ነው ይዤ የመጣሁት። ለዚህ ለዚህ ነገር መፍትሄ ቢገኝልኝ ስራው እንዲቀላጠፍልኝና በሰፊው መስራት እንደሚችል ይሄን ይሄን ብተባበሩኝ በጣም ነው ደስ የሚለኝ። በአመት ሁለት ጊዜ ነው ማር የሚቆረጠው። በሁለቱ ጊዜ ከአንድ ቀፎ ዘመናዊ ቀፎ ላይ እስከ 30 40 ኪሎ ም ይገኛል ማር ማለት ነው። የባህላዊ ቀፎ ከዚህም አይደለም 10 ኪሎ 7 ኪሎ ሊሆን ይችላል፣ በጣም ያወረደ ነው እና ለወደፊት ደግሞ እስከ ሺ 1 ሺ ኪሎ ግራም እንሻ አላህ ይሄ አመት እንቆርጣለን ብዬ ነው የማስበው እኛ ሀገር ውስጥ ያው እሱም ውጭ ሀገር ሄዶ የመጣ ሰው ነው። እዚያ ስራ የተሰማራ ሰው ሰው ማለት ነው ብዙ ነገር ያየ ሰው ነው እና ብዙ ሀሳብ አለው ብዙ እቅድ አለው። እና የእኛ ወጣቶች ብዙ ቁጭ ያሉ አሉ። ተምሮ ስራ ያልፈጠሩ ቁጭ ያሉት አሉ። ትልቅ ብዙ ስራ አለ እዚህ ንብ ላይ ሌላ ነገር ቢሰማሩም ብዙ እንትን ስላለ ባይቀመጡና እንደ እሱ ልምድ ሌላ ሀገር ሄዶ ልምድ እነመጣ ሰው ከዚህ ላይ ልምድ ወስዶ ለአንዳንድ ነገር አሁን ሰው እዚህ መጥቶ ልምድ ወስዶ ሀገራችን ውስጥ ስራ ያልተሰራ ስራ ስላለ ቢሰሩ ወጣቶቹ ተስፋ አለን ብዬ ነው የሚያስበው ማለት ነው። ዘርፉን ካሉበት ውስብስብ ተግዳሮቶች በማውጣት የማር ምርትና ምርታማነትን በማሳደግ ረገድ የባለሙያዎች ሚና በጣም ከፍተኛ ነው። በመሆኑም የክልሉ ግብርና ቢሮ ለዘርፉ ከፍተኛ ትኩረት በመስጠት ባለሙያዎችን በመመደብና የማር ምርትና ምርታማነትን ለማሳደግ በሚደረገው ጥረት ውስጥ ከፍተኛ አስተዋጽዖ እያበረከተ ይገኛል። ማር ገበያው በጣም ሰው ፍላጎት በጣም የጨመረ ነው። የማር አጠቃቀም ራሱ ሰው በጣም እየተጠቀመ ነው ያለው። አሁን ከድሮ የበለጠ ሰው የማር ጥቅምን እያወቀ የመጣበት ዘመን ነው ያለ ነው እንደ አለምም እንደ ሀገርም እንደ ክልላችንም ለመዳትነት ማር ንጹህ ማር አይገኝም። የእኛ ስራ ደግሞ ያንን ለማህበረሰብ ስናቀርብ ንጹህ ማር ብለንም ቦታንም ስለየስራ ያለ ኑ ህዝቡን ለማርካትም ጭምር ነው እና የገበያ ትስስር ላይ ያለውን ነገር እዚህ ቦታ ላይ ያልኮ ማሩን ከዚህ ቆርጬ እዚው ትኩሶ ሰው እያየ መሸጥ ነው የሚፈልገው። የማር መሸጫ ቦታ ይሄ ቦታ ላይ ለመስራት ቦታውን አዘጋጅቻለሁ። ለአሁኑ ግን ነስሩ ሚኒ ማርኬት የሚባል ሱፐር ማርኬት አለኝ። አራተኛ ግብርና መዞሪያ አብሲኒያ ባንክ ፊት ለፊት ላይ ያገኙናል። እና ለኒያውን ሞራል ነው የሚፈልገው። ትልቁ ነገር ደግሞ በጣም በጣም ማመሰግን የሚፈልገው ራይሳችን ፕሬዝዳንታችን፣ አላህ እድሜውን ስጠው ና ኡርዲን በድሪ ጠዋት ማታ እያመጣ ምትክል ፕሬዝዳንቷም፣ አደሮዛ እየመጡ ድጋፍ እየሰጡ የግብርና ቢሮ ኃላፊናት እና ብዙ ነገር ነው ከኔ ጎን ብዙ ቻሌንጅ ከኔ ጋ ቆሞን ያሳለፉት አብረን ያሳለፍ ነው። እንሻላ ለወደፊትም ይህንን ቦታ ወደ ህጋዊ ቀይሮልኝ ይህንን ተስፋ ያደረኩትን ነገር አብረን እንደምናለመልም እንሻላ ተስፋ አለኝ። በቢሮ ደረጃ በራሳችን በዝ እየሰራን ያንን ልክ እንደ ሰርቶ ማሳያ ስራ ማለት ነው ሰርተን አሁን ወደ ገጠር ከወዝ ብሄረርም ጠያራም ጠየራም እንደዚህ አይነት ስራ ስራ ሰርተናል። ይህ ለምንድን ነው ገበሬው አይቶ እንዲማርበት ነው። በጠየራ በሶፊ በኤረር በሶስቱ ወረዳ ላይ ማለት ነው መልካም ተሞክሮ የሚሆኑ ስራ ሰርቶ ማሳያስ ቦታ አቋቁመናል። እዛ ውስጥ ደግሞ እንዲሁ እንደሚታዩ ማለት ነው ንቦችን እዛ ውስጥ ዘመናዊ የሆኑ ቀፋዝ እና ባንገመዛዎች ጨምሮ ጥሩ ስራ እየተሰሩ ነው። እሱ ደግሞ ምን ገበሬው አይቶ ከዛ ላይ እንዲማር ለማድረግ ነው ማለት ነው። ከዛ አሉ አሁን ገጠር ብዙ ኛ ከኛ ገበሬዎች ይሰራሉ፣ ንብ ያረባል፣ ግን ልክ በዘመናዊ መልኩ ማለት እንዲያመርት እያሳየን እያስተማርን እየሄድንበት ነው። እንደዚህ ነው፣ ስራ እየተሰራ ነው። በሁሉም እና በአጭር ጊዜ ውስጥ ኢንሻላህ ትልቅ ስራ ነው ይሰራል ብዬ ተስፋ አላለሁ።